ሃሌሉያ፣ ክብር ለጌታ ይሁን። አሁን ደግሞ የዛሬ ጸሎት እንግዲህ እንደተለመደው አሁን ዛሬ የተወሰነ ዛሬ ሶስተኛው ቀን ነው መሰለህ፣ ይህን ጸሎት ከጀመርን ዛሬ የዘጠኝ ሰዓት ከምሽቱ ዘጠኝ ሰዓት ጸሎት ወርድ እንደቀጠለ ነው። አሁን ዛሬ ሶስተኛ ቀን ይዘናል እና ከእግዚአብሔር ቃል አንድ ስፍራ ንብና ከዛ በኋላ እንጸልያለን አብረን። ይሄ ጸሎት ደግሞ የመብትህ ጸሎት ነው። ዝም ብላችሁ እንደ ቀልድ እንዳታስቡ። የመብትህ ጸሎት ነው እና ከእግዚአብሔር ቃል ጋር አያይዘን እንጸልያለን። ዛሬ ደግሞ የምናያይዘው የእግዚአብሔር ቃል የሚገኘው ክፍል ትንቢተ ኢሳይያስ ምዕራፍ አርባ ከቁጥር ሶስት ጀምረን ሶስትና አራትን እናነባለን ክብር ለኢየሱስ ይሁን። ስብሮ እንደዚህ ይላል የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድር በዳ ጥረጉ፣ ለአምላካችንም ጎዳና በበሪያ አስተካከሉ ሸለቆው ሁሉ ከፍ ይላል፣ ተራራውና ኮረብታው ሁሉ ዝቅ ይላል። ጠማማው ይቃናል፣ ሰርጓጓጣው ሜዳ ይሆናል። የእግዚአብሔር ክብር ይገለጣል፣ ስጋ ልባሾች ልባሹም ሁሉ በአንድነት ያየዋል የእግዚአብሔር አፍ ይህን ተናግረዋልና። የእግዚአብሔር አፍ ይህን ተናግረዋልና። ዛሬ መጸለይ የምንፈልገው የእግዚአብሔርን መንገድ፣ እግዚአብሔር ወደ እኛ የሚመጣበትን መንገድ፣ እግዚአብሔር ወደ ቤታችን የሚመጣበት መንገድ፣ እግዚአብሔር ወደ ችግሮቻችን የሚመጣበትን መንገድ እናስተካክል። የምናስተካክለው በጸሎት የእግዚአብሔርን ቃል እያሰበን ስንጸልይ ልባችን እንደ እግዚአብሔር ቃል ስናደርግ ሀሳባችን እንደ እግዚአብሔር ቃል ስናደርግ እግዚአብሔር ወደ እኛ የሚመጣበት መንገድ ይፈጠራል። እግዚአብሔር ወደ ቤታችን የሚመጣበት መንገድ ይፈጠራል። እግዚአብሔር ችግሮቻችን የሚፈታበት መንገድ ይፈጠራል። እግዚአብሔር ነገሮቻችን የሚሰራበት መንገድ ይፈጠራል። ስለዚህ አሁን ባነበብነው ክፍል ላይ የአዋጅ ነጋሪ ቃል ይላል፣ የእግዚአብሔርን መንገድ በምድረ በዳ ጥረጉ ይላል። በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ ይላል። ሸለቆውም ሁሉ ከፍ ይላል። አምላካችን ሲመጣ ወደ ቤታችን ሲደርስ ወደ ሕይወታችን ስደርስ ወደ ምኞታችን፣ ወደ አላማችንና ወደ እቅዳችን አምላካችን ስደርስ፣ እቅዳችን ከሸለቆ ይወጣል። እያሰብን ሸለቆ፣ እያቀድን ሸለቆ፣ አላማ ይዘን ሸለቆ፣ እቅድ ይዘን ሸለቆ፣ የትኛው በሕይወታችን ጎዳና ላይ ያለውን ፍላን ይዘን ሸለቆ፣ ወደ ላይ ከፍ ማለት አልቻልንም መውጣት አልቻለንም። አሁን ግን የአምላካችን ጎዳና ስናስተካክል አምላካችን ወደ ቤታችን ስደርስ ሸለቆ ሁሉ ከፍ ይላል። ሸለቆ ሁሉ ከፍ ይላል። የፋይናንስ ሸለቆ ከፍ ይላል። የአገልግሎት ሸለቆ ከፍ ይላል። የትዳር ሸለቆ ከፍ ይላል። የልጅ ጥያቄ ሸለቆ ከፍ ይላል። የማግባት ሸለቆ ጥያቄ ሸለቆ ከፍ ይላል። የፋይናንስ ጥያቄ ሸለቆ ከፍ ይላል። በሕይወታችን ላይ ያሉ የተቀመጡ እንደ ጥያቄ የተቀመጡ ሸለቆች ሁሉ ከፍ ይላሉ። እነዚህ ከፍ የሚሉት አምላካችን ወደ ሕይወታችን ሲመጣ ወደ ቤታችን ሲመጣ ወደ ሕይወታችን አሁን አምላኬ ሆይ ወደ እኔን እያልን ወደ ቤቴና ወደ ሕይወቴና እያልን ጥቅጥቅ አንጸለል ዲያላባሳካፓራ ዤላ ባራ ተራ ከፍ ይላል ተራራውና ይላል ኮረብታውም ደግሞ ዝቅ ይላል። ጠማማውም ይቃናል ይላል ጠማማውም ይቃናል። ተራራ ሆነብን ው ከአቅማችን በላይ የሆነብን ነገር፣ ተራራ ማለት ከአቅማችን በላይ የሆነ ነገር። አስበናል ለመጀመር አቅደናል ለመጀመር ግን ከአቅማችን በላይ ሆኗል። ወደ ትዳር ለመግባት ስታስቡ ከአቅማችሁ በላይ መስሎ ይታያል። ወደ ንግድ ለመግባት ስታስቡ ከአቅማችሁ በላይ ሆኖ ይታያል። ወደ አገልግሎት ለመግባት ስትሉ ከአቅማችሁ በላይ ሆኖ ይታያል። ወደ ትምህርት ዓለም ለመግባት ስትሉ ከአቅማችሁ በላይ ሆኖ ይታያል። የሆነ የሆነ እቅድ ይዛችሁ ስትነሱ ከአቅማችሁ በላይ ሆኖ ይታያል። ዛሬ ግን ከአቅማችሁ ጋር ልክ ይሆናል። ተራራው ዝቅ ይላል። ሸለቆው ከፍ ይላል። ሰርጓጓጠምደው ይቅ አልመቼ ያለ ነገር ሁሉ ይቃናል። ራጋዳ ነው። በዚህ ምሽት የምንጸልየው ጸሎት እኛ ወደ ፊት እንዳንሄድ መንገዶቻችን አባጣና ጎርባጣ ያደረገ ነገር ከመንገዶቻችን ይነሳል። መንገዶቻችን ለእኛ ምቹና መልካም ሆነው ይሰጣሉ። መንገዶቻችን ለእኛ የተሰጡ ሆኖ ይሰጣሉ። የተመቹ ሆኖ ይሰጣሉ። ምቹ ሆኖ ይሰጣሉ። ራጋላ ባሳ ካፕራዳላቦስ ሰርጓጓጣም ሜዳ ይሆናል። ይኸው የእግዚአብሔር ክብር ይገለጣል። ስጋ ለባሽ ሁሉ በአንድነት ያየዋል። የእግዚአብሔር አፍ ይህን ተናግሯልና እግዚአብሔር ከአፉ የተናገረው ለኔ፣ ላንቺ፣ ለኛ፣ ለሁላችን ጌታ የተናገረው እስከ ዛሬ አባጣና ጎርባጣ የሆነው መንገድ ይስተካከላል ይላል። አባጣና ጎርባጣ በሆነኔው ጊዜ ለመሄድ፣ ለመጓዝ፣ ለመስራት፣ ለማገልገል፣ ለማግባት ያልተመቸ ሁኔታ ውስጥ ባለንበት ሰዓት ያዩ ስጋ ልባሾች ሁሉ አሁን ደግሞ እግዚአብሔር ነገሮቻችን ካስተካከለ በኋላ በሚደንቅ ሕይወት እየኖርን እንደገና ያያሉ፣ ይገረማሉ፣ ይደነቃሉ። ከዚህ ሰዓት ጀምሮ በሕይወታችን ላይ መደነቅና መገረም መደነቅና መገረም መደነቅና መገረም ሆነ። ሸለቆ ሁሉ ከፍ ይላል፣ ተራራ ሁሉ ዝቅ ይላል። ራላ ባሳካላ ቦሮ ቦላ ባያነ መብለ በሰብ ዛሬ እግዚአብሔር ይህን ቃል በዚህ ሰዓት ወደ እናንተ ለማድረስ ፈልጓል። ከዚህ ሰዓት ጀምሮ ሸለቋችሁ ከፍ ይላል። በትዳራችሁ መካከል ያለ ሸለቆ፣ በወጣትነታችሁ መካከል ያለ ሸለቆ፣ በእቅዳችሁ መካከል ያለ ሸለቆ፣ በራያችሁ መካከል ያለ ሸለቆ፣ በመንገዳችሁ ላይ ያለ ሸለቆ፣ በእይታችሁ ላይ ያለ ሸለቆ፣ በእውቀታችሁ ላይ ያለ ሸለቆ እንዲሁም ተራራ የሆነባችሁ ነገር አልመች፣ አልሳካለ ከአቅማችሁ በላይ የሆነባችሁ ነገር፣ ዛሬ ግን እግዚአብሔር ጠማማው ሁሉ ይቃናል ይላል። ጠማማው ሁሉ ይቃናል፣ ሜዳ ይሆናል፣ ይስተካከላል፣ ምቹ ሆኖ ይሰጣል። ከእናንተ ጋር ተግባብቶ ለእናንተ ምቹ ሆኖ ይሰጣል። ለስራ ምቹ ሆኖ፣ ለአገልግሎት ምቹ ሆኖ፣ ለትዳር ምቹ ሆኖ፣ ለትምህርት ምቹ ሆኖ፣ ለንግድ ምቹ ሆኖ